ጤና ይስጥልን ተከታታዮቻችን፣ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ሰብስክራይብ፣ ሼር ማድረግን እንዳትዘነጉ በድጋሚ እናሳስባችኋለን። የንብረቶች ዋጋ ማሽቆልቆልንና የምግብ ነክ ሸቀጦች ዋጋ ንረት ተቃርኖ የነገሰበት የሀገራችን ገበያ በሚል ሪፖርተር አንድ ጥሩ መረጃ አጋርቷል። ይህንን ለእናንተ እናቀርብላችኋለን። በኢትዮጵያ ገበያ ውስጥ ያልተቋረጠ የዋጋ እድገት እያሳዩ ሲጓዙ ከነበሩት ንብረቶች ውስጥ ተሽከርካሪዎች፣ የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ሕንፃዎች በዋናነት ይጠቀሳሉ። የመሬት ዋጋም እንዲሁ ከዓመት ዓመት ዋጋው ሲጨምር እንጂ ሲቀንስ አይታይም። በቅርቡ የተካሄዱ በተጨባጭ ይህንኑ እውነት ያሳያሉ። ከዚህ በኋላ የሚሆነውን ማወቅ ባይቻልም መንግስት በሚያካሄዳቸው የሊዝ ጨረታዎች ሲሳተፉ የነበሩ ተጫራቾች የሚሰጡት ዋጋ በየጊዜው ጭማሪ የሚታይባቸው እንደነበሩም እናስታውሳለን። እነዚህ ንብረቶች ከዛሬ ዋጋቸው የነገው ይበልጣል። እንዲህ ያሉ ንብረቶች ዋጋቸው እየጨመረ እንጂ ቀንሰው የተሸጡበት ጊዜ ስላልነበረ ሰዎች ገንዘባቸውን በእነዚህ ንብረቶች ላይ ማዋልን ይመርጣሉ። የነዚህ ንብረቶች የቀደመ ዋጋና አሁን እየተሸጡበት ያለው ዋጋ ምን ያህል ኢኮኖሚያዊ ነው የሚለው ጥያቄ አከራካሪ ቢሆንም ሁሉም የወደፊት ዋጋ ሰዎቻቸው እየጨመረ ሲሄድ ስለቆየ ባለ ንብረቶች ገንዘባቸውን እነዚህን ንብረቶች ላይ ማዋል አዋጭ ነው በሚል አመለካከት እንዲይዙ ማድረጉ አይካድም። ቤትና መኪና ዋጋው አይቀንስም ከሚለው እሳቤ በመነሳት እየገዙ ወራት ጠብቀው በመቶ ሺዎች እና በሚሊዮኖች አትርፎ የሚሸጡ ሁሉ እንዲበራከቱ አድርጓል። በጣም የሚገርመው ደግሞ ከሌላው ዓለም በተለየ ሁኔታ ኢትዮጵያ ውስጥ አሮጌ ተሽከርካሪዎች እርጅና እየተጫናቸውን ቢሆን ቆይተው ሲሸጡ ትርፍ የሚታፈስባቸው መሆኑ ነው ከዛሬ ሰባትና ስምንት ከስምንት ዓመታት በፊት በአምስት መቶ ሺህ ብር የተገዙ ተሽከርካሪዎች ሰባትና ስምንት ዓመታት አገልግለው በሶስትና በአራት ጥፍ ጭማሪ ይሸጣሉ። በአምስት መቶ ሺህ ብር የተገዛ ተሽከርካሪ ለአመታት አገልግሎት ከሰጠ በኋላ ከተገዛበት ዋጋ በእጅጉ ጨምሮ ሁለት ሚሊዮን ብር የሚሸጥበት የገበያ አውድ ማስገረሙ አይቀርም። በእርግጥ የውጭ ምንዛሪ ዋጋ መጨመር እንዲህ ያለውን ሁኔታ ሊፈጥር ቢችልም ንብረቶቹ በሶስትና አራት እጥፍ በሆነ ዋጋ ጭማሪ ለመሸጣቸው ምክንያት ባለመሆኑ የዚህ አይነቱ ምክንያት የለሽ ዋጋ አግባብ ይሆናል ተብሎ አይታሰብም። የተለያዩ ንብረቶችን በተመለከተ በሂሳብ መዝገብ ባለው ተቋማት ላይ አጠቃላይ ሀብታቸውን ሲያሰሉ ባላቸው ንብረቶች ላይ በየአመቱ የእርጅና ቅናሽን ታሳቢ በማድረግ በሂሳባቸው ላይ ይይዛሉ። ይህም አንድ ንብረት እስከ ወዲያኛው የቀደመ ዋጋውን ይዞ እንደማይቀጥል የሚያሳይ ተቀባይነት ያለው አሰራር ነው። ይህ ሁኔታ በእኛ ሀገር ገበያ ውስጥ በተጨባጭ ሲሰራ አይታይም። በተለይም በተሽከርካሪዎች ግብይት ላይ ይህ የእርጅና ቅናሽ ቀመርና ስሌት አይሰራም። በሌላ በኩል ደግሞ በተለያዩ ተቋማት ውስጥ ተሽከርካሪዎች የአገልግሎት ጊዜያቸው አብቅቷል ተብለው እንዲወገዱ ሲወሰን የእርጅና ቅናሽ ታሳቢ ተደርጎ ለጨረታ እንዲቀርቡ ይደረጋል። ሆኖም የአገልግሎት ጊዜያቸው አብቅቷል ተብሎ የተሸጡ ተሽከርካሪዎች ወደ ገበያ ሲወጡ ግን የተገዙበት በእጅጉ የተጋነነ ዋጋ በላይ ሲሸጡ ይስተዋላል። ይህ ሁኔታም የሀገራችንን የተሽከርካሪዎች ግብይት ለየት አድርጎታል። ከቅርብ ጊዜ ወዲህ ግን የቤት የመኪና፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ ነው። ይህ ለሀገራችን ገበያ እንግዳ ክስተት ነው። ከአንድ ዓመት በፊት ከ15 ሚሊዮን ብር ዋጋ የተሰጠው አንድ ቦታ ወይም ቤት አሁን ወደ 10 ሚሊዮን ብር ወርደዋል። የሪል ስቴት ቤቶች ዋጋ አዘቅዝቋል። ተሽከርካሪዎችም የሚሸጡበት ዋጋ ወርደዋል። ይህ እንግዳ ጉዳይ በምን ምክንያት ተፈጠረ የሚለው ጉዳይ የባለሙያዎች ትንታኔን የሚጠይቅ ቢሆንም የተለያዩ ምክንያቶች ሲሰጡት ይሰማል። ለእነዚህ ንብረቶች የሚሆን ብድር መቀነሱ አንዱ ነው። ይህም ገዢዎች እንዳይኖሩ አድርጓል። ባለው የገንዘብ እጥረት ከፍሎ ሊገዛ የሚችለው ማህበረሰብ ቁጥር አነስተኛ ስለሆነ የእነዚህ ንብረቶች ዋጋ ማሽቆልቆሉም በምክንያትነት ይነገራል። ለማንኛውም በግብይት ስርዓት ውስጥ በእነዚህ ንብረቶች ላይ የታየው ለውጥ በአጠቃላይ የአገሪቱ የዋጋ ንረት በመቶኛ ሲሰላ ቅንዴል እንዴል አድርጎታል። ሰሞኑን ይፋ የተደረገው የመንግስት መረጃ የዋጋ ንድረቶች ከ23 በመቶ ወደ 15 በመቶ መውረዱ ተገልጿል። ስለዚህ በመንግስት የዋጋ ንድረቱን ለማውረድ ያደረገው ጥረት ተሳክቶለታል ብሎ ለመግለጽ እገዛ ካደረጉለት ምክንያቶች አንዱ እነዚህ ከፍተኛ ገንዘብ ይገላበጥባቸው የነበሩ ንብረቶች ዋጋ መውረድ ስለመሆኑ የሚገልጹም አሉ። ይህ ይቀጥላል ወይ የሚለው ጥያቄ ግን ምንም እርግጠኛ ሆኖ መናገር አይቻልም። በእነዚህ ንብረቶች አካባቢ የተደረገው የዋጋ ቅናሽ ለገዢዎቹ መልካም አጋጣሚ ሊሆን ቢችልም የገንዘብ እጥረቱ በአጋጣሚው ለመጠቀም አላስቻልም የሚለው ትንታኔዎች ይሰጣሉ። እንዲያውም አንዳንዶቹ እንደለመዱት ንብረቶቹን ገዝተው እንደቀድሞው አትርፈን እንሸጣለን ያሉ ሁሉ በገዙበት ዋጋ ለመሸጥ መቸገራቸውን እየታዘብን በመሆኑ በቤትና በመኪና ግብይት ዙሪያ እየታየ ያለው ነገር አስገራሚ ሆኗል ቢባል ማጋነን አይሆንም። በእርግጥ አሁን ባለንበት ሁኔታ የእነዚህ ንብረቶች ዋጋ መቀነስ የብዙዎች ጭንቀት ላይ ሆን ይችላል። የብዙዎቻችን ጥያቄ የመኪና፣ የመሬት፣ የህንፃ ዋጋ መውረድ በነዚህ ንብረቶች ላይ እንደታየው ሁሉ መሰረታዊ የሚባሉ ሸቀጦች ላይ እንዲህ ያለው የዋጋ ለውጥ ለምን አልኖርም የሚል ነው። በአንጻሩ ግን መሰረታዊ የሚባሉ ምርቶች የጭራሽ ዋጋቸው እየጨመረ ነው። ስለዚህ ሁኔታ ብዙ በመናገር ያገኘነው ነገር የለም እንጂ ሸማቹ ከንፈሩን ነክሶ ክፈል የሚባለውን እየከፈለ ነው። በተለይ የቤትና የመሰል ንብረቶች ዋጋ የዋጋ ቅናሽንና ሰሞናዊውን የዘይትና መሰል ምርቶች ዋጋ ስናነጻጽረው የኢትዮጵያ የዋጋ ንረት በአጠቃላይ ምግብ ነክ ምርቶች ላይ እየተከማቸ መምጣቱን ያሳያል። ዛሬ አምስት ሊትር በሚይዝ የፕላስቲክ ጠርሙስ የምግብ ዘይት በወራት ልዩነት ወደ ሁለት ሺህ ብር ለመድረስ እየተንደረደረ ባለበት ሁኔታ የቤትና የመኪና ዋጋ መቀነስ ብዙ ትርጉም ላይ ኖሮ ይችላል። የምግብ ዘይትና አንዳንድ መሰረታዊ የሚባሉ ምርቶች የዋጋ ጭማሪ አሁን ላይ አሳሳቢ ስለመሆኑ እንደማሳያ የምናስቀምጠው አሁንም የምግብ ዘይትን ነው። ዓመት ባልሞላ ጊዜ ውስጥ ከ600 ብር በላይ ጭማሪ ያሳይቷል። ይህ አስደንጋጭ ነው። ከምግብ ነክ ምርቶች የሁሉም ሸማች ዋነኛ ግብዓት የሆነው የምግብ ዘይት በአጭር ጊዜ ውስጥ ያሳየው ለውጥ ከሌሎች ምርቶች በተለየ በዚህን ያህል ደረጃ የዋጋ እድገት ያሳይበት ምክንያት ግራ ያጋባል። እንደ ዘይት ያሉ ምርቶች ደግሞ መንግስት በቁጥጥር የሚያደርግባቸው ነው እየተባለ የአንድ ባለ አምስት ሊትር የምግብ ዘይት የአንድ ዝቅተኛ ተከፋይ የሚባል ሰራተኛ ደመወዝ እስኪመስል ድረስ ምን እየተጠበቀ ይሆን? መፍትሄውስ አው ግራ ያጋባል ይላል ሪፖርተር። ይህ አልኬቡላን ነው። ወደ ቀጣዩ መረጃችን ደግሞ ስናልፍ የምናገኘው ወቅታዊ የሰብአዊ ሁኔታ የተመለከተ ነው። በአሁኑ ወቅት የዶናልድ ትራምፕ አስተዳደር ስልጣን ከያዘ በኋላ በኢትዮጵያና በመሳሰሉት ሀገራት ከፍተኛ የሆነ የእርዳታ መቋረጥና መቀነስ ተስተውሏል። ሰራተኞች ከስራ ተቀንሰዋል። ይህ በኢትዮጵያ ሕጻናት ላይ አሉታዊ ተጽዕኖ እንደሚያሳድር ከወዲሁ ፍንጮች እየታዩ ነው። ይህንን የተመለከተ መረጃ ነው የምናካፈላችሁ፣ ተከታተሉ። ከአንድ ሚሊዮን በላይ በምግብ እጥረት የተጎዱ ኢትዮጵያውያንና ናይጄሪያውያን ህጻናት አደጋ ላይ ናቸው ይላል ያገኘነው ዘገባ ዩኒሴፍ የተባበሩት መንግስታት የህጻናት ኤጀንሲ በኢትዮጵያና ናይጄሪያ እድሜያቸው ከአምስት አመት በታች የሆኑና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ አመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል አለ ኤጀንሲው በሚቀጥሉት ሁለት ወራት ውስጥ በሁለት ቱም አገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚጨርስ ገልጿል። ኤጀንሲው የገጠመው የህይወት አድን ምግብ ድጋፍ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የውጭ እርዳታን በማቋረጣቸው ምክንያት ተባብሷል። የዩኒሴፍ ምክትል ስራ አስኪያጅ ከቲ ቫን ደር ሃይጅደን አርብ እለት በጀኔቫ በሰጡት ጋዜጣዊ መግለጫ እንዳስታወቁት ባለፉት ሀያ አምስት አመታት የተመዘገቡት ውጤቶች በከፍተኛ የገንዘብ ድጋፍ ማሽቆልቆልን ምክንያት ወደ ኋላ ሊመለሱ እና ሊቀለበሱ ይችላሉ ብለዋል። አዲስ የገንዘብ ምንጭ እስካልተገኘ ድረስ ዩኒሴፍ በግንቦት ወር በምግብ እጥረት የሚሰቃዩ ህጻናትን ለማከብ የሚያግዘውን ህይወት አድን ምግብ ወይም ራትፍ እንደሚያልቅ እንገምታለን። ይህም በኢትዮጵያ በየወሩ ህክምና የሚያስፈልጋቸውን ሰባ አራት ሺህ አምስት መቶ የሚገመቱ ህጻናት ላይ አስከፊ መዘዝ ያስከትላል። በናይጄሪያ በወር ወደ 80 ሺህ የሚጠጉ ህጻናት ህክምና የሚያስፈልጋቸው ሲሆን የህይወት አድን ምግቦቹ አቅርቦቶች በዚህ ወር እና በግንቦት መጨረሻ መካከል ባለው ጊዜ ውስጥ ሊያልቅብን ይችላል ሲሉ ቫንደር ሃይጅደን ተናግረዋል። በጥር ወር ፕሬዚዳንት ትራምፕ የመንግስትን ወጪ ለመቀነስ በሚል የዩኤስአይዲ ስራዎችን ማቋረጣቸው ይታወሳል። ይህ የፕሬዚዳንቱ እርምጃ በዓለም ጤና ድርጅት እና በሌሎች የዓለም አቀፍ የልማት አካላት የተወገዘ ሲሆን ብዙ በውጭ እርዳታ ላይ ጥገኛ የሆኑ ታዳጊ ሀገራትን በተለይም በአፍሪካ ስጋት ውስጥ ጥሏቸዋል። ዩኤስኤአይዲ በአፍሪካ ከሶስት አስርተ ዓመታት በላይ ወባን፣ ኤች አይቪ ኤድስን፣ ሳምባ ነቀርሳን እና ሌሎች በሽታዎችን ለመዋጋት በሚደረጉ ጥረቶች ውስጥ ትልቁ ለጋሽ ድርጅት ነው። የድጋፍ ቅነሳው በኢትዮጵያ ለነፍሰ ጦር እናቶችና ህጻናት የተመጣጠነ ምግብና የወባ ህክምና አገልግሎት የሚሰጡ የጤና ፕሮግራሞች ላይ ከፍተኛ አሉታዊ ተጽዕኖ ማሳደሩን የተናገሩት የዩኒሴፍ ምክትል ኃላፊ በዚህ ምክንያት ብቻ በአፋር ክልል በፈንድ ቅነሳው ምክንያት 23 ተንቀሳቃሽ የጤና ክሊኒኮች ከአገልግሎት ውጭ ሲሆኑ ሰባት ብቻ በአሁኑ ወቅት አገልግሎ አገልግሎት እየሰጡ መሆኑን ተናግረዋል። በናይጄሪያ ሰሜናዊ ምስራቅ በሽብርተኞችና በታጣቂዎች ምክንያት ባለው የጸጥታ መደፍረስ የተነሳ በሺዎች የሚቆጠሩ ሰዎች መገደላቸውንና ሚሊዮኖች መፈናቀላቸውን ተከትሎ ህጻናት ለከፍተኛ የምግብ እጥረት ተጋልጧል። ትራምፕ ወደ ስልጣን በተመለሱ በሰዓታት ውስጥ ነበር ለውጭ ሀገራት የሚሰጡ ድጋፎች ከእሳቸው ፖሊሲ ጋር ምን ያህል የተጣጣሙ መሆናቸው እስኪረጋገጥ ድረስ እንዲቋረጡ የሚያዝ ትዕዛዝ ማስተላለፋቸው ይታወሳል። በቀዳሚነትም በአለም ዙሪያ በሚገኙ ድሃ ሀገራትን ጨምሮ በአንድ መቶ ከሁለቱ ሀያ ሀገራት ውስጥ የጤናና የአስቸኳይ ጊዜ እርዳታን የሚያቀርበው ዩኤስኤአይዲ ስራውን ለሶስት ወራት እንዲያቆም ታዘዋል። በዓለም ላይ ከፍተኛውን የሰብአዊ እርዳታ በመስጠት አሜሪካ ትልቋና ዋነኛዋ ስትሆን ዩኤስኤአይዲ አመታዊ በጀት አርባ ቢሊዮን ዶላር ነው። ይህ የአሜሪካ መንግስት ውሳኔ በዓለም ዙሪያ በተለይ በኤች አይቪ ኤድስ እና በሰብአዊ እርዳታ አቅርቦት ላይ ከፍተኛ ጉድለትን የሚያስከትል መሆኑን የመንግስታቱ ድርጅት እና ሌሎች የእርዳታ ተቋማት እየገለጹ ነው። አንድ ተጨማሪ መረጃ አለን። ከአሀዱ ሬዲዮ ጣቢያ ያገኘነው ጠቃሚ መረጃ አለ። ከዚህ ቀጥሎ እናቀርብላችኋለን፣ ተከታተሉ። በግል ስራ የተሰማሩ ሰራተኞችና ነጋዴዎች አምሽተው እንዲሰሩ የሚያዘው ደንብ የህግ መሰረት የለውም ተብሏል። የአዲስ አበባ ከተማ ካቢኔ በአዋጅ ቁጥር 84 ህዝባር 2016 አንቀጽ 94 መሰረት በግል ስራ የተሰማራ ነጋዴና ተቀጣሪ ዜጎች አምሽቶው እንዲሰሩ የሚያዝ ደንብ አውጥቷል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ደንብ 185 ህዝባር 2017 የተሰኘ ትራንስፖርት አገልግሎትን ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድ ተቋማት ደግሞ ምሽት 3 ከ30 ድረስ እንዲቆዩ የሚያስገድድ ደንብ ከመጋቢት 10 ጀምሮ ተግባራዊ ማድረጉ ይታወቃል። ደንቡን የአዲስ አበባ ከተማ አስተዳደር ካቢኔ ያጸደቀው የካቲት 29 2017 ዓ.ም የነበረ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 2017 ዓ.ም ጀምሮ ተግባራዊ መሆን ጀምረዋል። ለአህዱ ሬዲዮ ይህ ጉዳይ ከመሰረታዊ የህገ መንግስት መሰረታዊ ሁነቶች የሚጣረስ አይደለም ወይ? በተለይ የኢትዮጵያ ህገ መንግስት ሰብአዊ አያያዝ ስለመከልከሉ በሚለው አንቀጽ ላይ ዜጎች ከፍላጎታቸው ውጭ የተገደው መስራትን አስመልክቶ የወጣውን ድንጋጌ አይጥስም ወይ ሲል የህግ ባለሙያዎችን ጠይቋል። አህዱ ሀሳባቸውን የሰጡት የህግ ባለሙያዎች ሹመት ይህ አዋጅ የአዲስ አበባ ከተማ አስፈጻሚ አካላትን ለማቋቋም እንደገና ተሻሽሎ የወጣ አዋጅ ነው ብለዋል። በመሆኑም ይህ አዋጅ የከተማዋን አስፈጻሚ አካላትን የሚመለከት ይሆናል እንጂ ሁሉንም የግል ነጋዴና ተቀጣሪ ሰራተኞችን የሚያካትት ይሆናል የሚል ግምት የለኝም ሲሉም ተናግረዋል። አዋጁ በህጉ መሰረት የስራ አስፈጻሚዎችን የሚያስገድድ እንጂ የግል ነጋዴዎችም ሆነ የግል ተቀጣሪዎችን የሚመለከት አለመሆኑንም ገልጸዋል። በዚህም የወጣው ደንብ ህጋዊ መሰረት የሌለው ነው ያሉት የህግ ባለሙያው ካቢኔው ይህንን እንዲያስወጣ የተሰጠው ስልጣንም የለም ብለዋል። ከዚህም በላይ የዜጎችን መሰረታዊ ሰብዓዊ መብት የሚጥስ መሆኑን በማንሳት ማንም ሰው ተገዶ በንብረቱ ሊታዘዝ አይገባም ሲሉም ተናግረዋል። በአሁኑ ወቅት እየወጡ ያሉ ህጎች አብዛኛው አስገዳጅ ናቸው የሚሉት የህግ ባለሙያው አቶ ቶማስ አየለ በበኩላቸው ከቀድሞ ህጎች ጋር ሲታይ አስተማሪነታቸው የቀነሰ መሆኑን አንስተዋል። ደንቡን ተላልፈው በሚገኙ ላይ እስከ 10 ሺህ ብር ቅጣት መጣል ተገቢ አይደለም ሲሉም ለአሃዱ ተናግረዋል። ከነጋዴዎች እና ተቀጣሪዎች በተጨማሪ የትራንስፖርት አገልግሎት ሰጪ ተቋማትም እስከ አራት ሰዓት ድረስ እንዲሰሩ የሚያስገድደው ደንብ ላይ ቅሬታ እየተነሳበት ይገኛል። በመሰረቱ የህገ መንግስቱን አንቀጽ 18 ንዑስ አንቀጽ 3 የሰብአዊ አያያዝ ለመከልከሉ ማንኛውም ሰው በኃይል ተገዶ ወይም ግዴታ ለማሟላት ሲባል ማንኛውንም ስራ እንዲሰራ ማድረግ የተከለከለ ነው ሲል ይደነግጋል ብሏል። አሃዱ ሬዲዮ በሰራው ዘገባ ላይ ይህ አልኬቡላን ነው። በአዲስ አበባ ከተማ አስተዳደር የእብድ ውሻ በሽታን ለመከላከል እንዲሁም የጎዳና ላይ ገጽታንና ደህንነትን ለመጠበቅ በሚል ባለቤት አልባ ጎዳና ላይ ውሾችን ወደ መጠለያ የማስገባት ስራ ሊጀመር መሆኑን አስታወቀ። ጎዳና ላይ ያሉ ውሾችን ዘመናዊ በሆነ መንገድ የማምከን ስራ እንደሚሰራም ገልጿል። ባለቤት አልባ የጎዳና ላይ ውሾችን የመጠለያ ማዕከል አዘጋጅቶ ወደዚያ ለማስገባት የሚያስችል አዲስ የአሰራር ደንብ ተዘጋጅቷል፣ ሲሉ አስተዳደሩ የእንስሳት በሽታ መከላከልና ቁጥጥር ቡድን መሪ የሺዳኝ እንደገለጹት አዲስ ዘመን ጋዜጣ በድረገጹ አስነብቧል። ደንቡ በረቂቅ ደረጃ ላይ መሆኑን እና በቅርቡም ወደ ስራ ይገባል፣ ሲሉ ኃላፊው ነግረውኛል ያለው ጋዜጣው በአሰራር ደንቡ መሰረት ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ ለማስገባት መጀመሪያ የውሻ ባለቤትነት ምዝገባ ይካሄዳል ማለታቸውንም ተመለከቷል። ውሻ አለኝ የሚል ማንኛውም ሰው ምዝገባ ማድረግ አለበት። የውሻ ባለቤትነት ማረጋገጫ የምስክር ሰነድ ይሰጧል ማለታቸውንም አስታውቋል። በባለቤትነት ደንቡ መሰረት ማንኛውም ሰው ውሻውን ይቆጣጠራል፣ ተገቢውን አያያዝ ያደርጋል። በየአመቱ ክትባት ማስደረግም ይጠበቅባቸዋል ሲሉ ማሳሰባቸውን አስታውቋል። አዲስ ደንብና መመሪያ ማውጣት ያስፈለገበት ምክንያት ባለቤታቸው የማይታወቅ የጎዳና ላይ ውሾች በብዛት በመታየታቸው ምክንያት ነው። በቀጣይ የጎዳና ላይ ውሾች ቁጥር እንዳይበራከት ዘመናዊ የሆነ የማምከን አሰራር እንዳይራቡ ይደረጋል፣ ማለታቸውንም አካቷል። መጀመሪያ አሁን ላይ ያሉት ወደ መጠለያ እንዲገቡ የገቡትም እንዳይራቡ ይደረጋል ማለታቸውንም አስታውቋል።